አሰላም አለይኩም ራህቱላ በረካቱ ወድና፣ የተከበራችሁ የሰናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላሂ። በአዲስ ቪዲዮ መጥቼላችኋለሁ። የሩታዬ ጸሎት፣ የሩታዬ ሀቅ ብዙ ነገር ሊያሳየን እየሄደ ነው። ብዙ ነገር ልናይ ነው ሲበጣጠሱብን እንግዲህ፣ የመኪና ችግር አደጋ ደረሰበት። እንግዲህ አብረሽ መኪና አብሯቸው ተገልብጦ ነበር። ብዙ ነገር ልናይ ነው ማለት ነው። ጸሎቷ መሬት ላይ እየወደቀ አይደለም። ድዋችን መሬት ላይ እየወደቀ አይደለም። ሴት ልጅ ስትበደል ማየት በጣም ከባድ ነው። እቺ ልጅም ከህይወታቸው ወጣለሁ ብላ ውጪ ስትባልም እየሰማች አይደለም፣ እያቆመች አይደለም እየቀጠለች ነው ሁሉንም ነገር ማለት ነው። እያቆመች አይደለም። ምን እንደነካት ብቻ አናቅም። ከሱ ይልቅ እሷ የሚያረጋትን እያሳጣት ነው። አንተ ጋር ልቀመጥ፣ አንተ ላይ ልቀመጥ፣ ስንት ኪሎ ትሆናለህ ልሸከም፣ ማትለው ጉድ የለም። ቪዲዮቸውን አይታችሁ ከሆነ ማለት ነው። እረ አንቺ ልጅ ጥሩ አይደለም። ለራስ አንቺ ላይ መድረስ የማትፈልጊውን ነገር ሰው ላይ የሰው ህይወት ላይ ገብተሽ የሰው ህይወት አትበጥብጪ። ምክንያቱም ያንቺ ህይወት ላይ ሰው ቢገባና ሰው ቢበጠብጥ ደስ አይልሽም ማለት ነው እና ጥሩ አይደለም። ቀዝቀዝ በረድ ብትይና ከነሱ ብትርቂ ነው የሚሻልሽ። ነገ አንቺ ህይወትም እንደዛ ይሆናል ማለት ነው። ዛሬ ጊዜ ያለኝ የሚለሽ የሰው ህይወት ገብተሽ ከ ስትበጠብጪ ነጌ ያንቺም ይበጠብጣል። ዛሬ ያብርሽ ሩታን ትቶ አንቺም ቢያገባ አብርሽ ሩታን የወደዳት አብሯት ነው። ረሃክል ከአንቺ ጋር እንደማይኖር አስበሽ ግቢበት እና ራቂ። ራቂያቸው ራቂያቸው ራቂያቸው። እንበል እንግዲህ ሩታ ይሐቅ ብዙ ነገር እያሳየን ብዙ ነገር እየሆነ ነው ያለው ብዙ ነገርም ለማየት እያብቃን ማለት ነው። እናያለን መጨረሻውን እናያለን ሁሉንም ነገር ማለት ነው።